የአሜሪካው ፕሬዝደንት ዶናልድ ትራምፕ የነጻነት ባሉት ቀናቸው በዓለም አቀፍ የንግድ አጋሮቻቸው ላይ አስደንጋጭ የተባለ የታሪፍ ማዕትን አዝንበዋል። እሳቸው ሀገራቸው ስትበዘበዝ ከኖሮችበት የንግድ ስርዓት ሊያላቅቁ ነው እና ሀሳባቸው ከመቶ በላይ ሀገራት ላይ ተጽዕኖን ያሳርፋል የተባለውን ውሳኔያቸውን ይፋ አድርገዋል። ውድ አሜሪካውያን ይህ ለረጅም ጊዜ ሲጠበቅ የነበረው የነፃነት ቀናችን ነው። ሚያዝያ 2225 የአሜሪካ ኢንዱስትሪ ዳግም የተወለደበት ዳግም ሀገራችንን ማበልጸግ የጀመርንበትና የሀገራችንን እጣ ፈንታ የመለስንበት ተብሎ ለዘላለም ይታወሳል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምሽቱን ወደ ሀገር ውስጥ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ እንደሚጣል ይፋ አድርገዋል። ከዚህኛው በተጨማሪ ላደረጉብን ሁሉ እንመልሳለን ባሉት መሰረት ዋነኛ የንግድ አጋሮቻቸው በሆኑት ቻይና፣ ህንድና የአውሮፓ ህብረትን በመሳሰሉ ሀገራት ላይ ከፍተኛ የተባለ ታሪፍን ይፋ አድርገዋል። እሳቸው እንደሚሉት በእነዚህ የንግድ አጋሮቻቸው ላይ ይህንን የሚያደርጉት ንግዱ ፍትሐዊ ባለመሆኑ ነው። ተንታኞች እንደሚሉትም ትራምፕ የሚከተሉት አካሄድ ሀገሪቱ ያለ ያለባትን የንግድ ጉድለት ከፍተኛ ታሪፍን በመጣል ለማስተካከል የምትሄድበት ነው። ዶናልድ ትራምፕ ከቻይና ወደ አሜሪካ የሚገቡ ምርቶች አዲስ የ34 በመቶ ታሪፍ እንደሚጠብቃቸው ይፋ አድርጓል። ይህም በአጠቃላይ በቻይና ላይ የተጣለውን ታሪፍ በትንሹ 54 በመቶ ያደርሷል። ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር ያለኝ ልባዊ ወዳጅነት ውሳኔ ላይ ተጽዕኖ አላሳደረብኝም ያሉት ትራምፕ ህንድ ላይ የ26 በመቶ ታሪፍን ጭኗል። የአሜሪካ የዓመታት ወዳጅ ሆነው የቆየው የአውሮፓ ህብረት ደግሞ 20 በመቶ ታሪፍ ይጠብቋል። በኢኮኖሚስት ይዞት የወጣው መረጃ እንደሚያሳየው በአጠቃላይ ከሁሉም ሀገራት ወደ አሜሪካ በሚገቡ ምርቶች ላይ የተጣለው የአስር በመቶ ታሪፍ ከመጪው ቅዳሜ ወይም የፈረንጆቹ አፕሪል አምስት አንስቶ ተግባራዊ መደረግ ይጀምራል። ከዚያ ከአራት ቀናት በኋላ ደግሞ ከአሜሪካ ጋር በሚያደርጉት ንግድ የበዛ ተጠቃሚ ሆኗል የተባሉ ሀገራትና ቡድኖች ላይ የተጣለው ታሪፍ ተግባራዊ ይደረጋል። ትራምፕ እንደሚሉት ከሆነ ለረጅም ዓመታት ፍትሐዊ ባልሆነ የንግድ ስርዓት ምክንያት አሜሪካውያን ተበዝብዘዋል ህልሞቻቸውንም ተነጥቀዋል። የውጭ መሪዎች የሥራ እድሎቻችንን ሰርቀውብናል። የውጭ አጭበርባሪዎች ፋብሪካዎቻችንን ጎድተውብናል። የውጭ ስግብግቦች በአንድ ወቅት ውብ የነበረውን ህልማችንን አጨልመውብናል። ፕሬዚደንት ዶናልድ ትራምፕ ወደ ሀገር ውስጥ በሚገቡ ሁሉም ሸቀጦች ላይ የሚጣለውን ታሪፍ ይፋ ማድረጋቸውን ተከትሎ ዘኢኮኖሚስት ዶናልድ ትራምፕ የአሜሪካን የንግድ ፖሊሲዎች ወደ 19ኛው ክፍለ ዘመን መልሰውታል ሲል ሰፊ አተታን አስነብቧል። መጽሔቱ ላይ የወጣው አተታ ፕሬዚዳንቱ ይህንን ያህል ርቀት ይጓዛሉ ብለው የጠበቁ ፍቂቶች ናቸው፣ ፕሬዚዳንት ትራምፕ ግን አድርገውታል ብሏል። ለአጃንስ ፍራንስ ፕሬስ አስተያየታቸውን የሰጡት ጆሹዋ ሚትዘር የተባሉ የዘርፉ ባለሙያ በበኩላቸው አሜሪካ ከዓመታት በኋላ በዓለም አቀፉ የንግድ ፖሊሲዋ ላይ ለውጥ ማድረጓን የሚያመላክት ነው ብለውታል። እሳቸው እንደሚሉት ይህ ምናልባትም ባለፉት አምሳና ስድስት ዓመታት አሜሪካ በዓለም አቀፉ የንግድ ፖሊሲዋ ላይ ያመጣቸው ትልቁ ለውጥ ነው። ጆሹዋ ሚትዘር እንደሚሉት ሌሎች ሀገራት ለዚህ የአሜሪካ ውሳኔ የሚሰጡት ምላሽ በአሜሪካ ኢኮኖሚ ላይ ብሎም በሀገራቱ አጠቃላይ ኢኮኖሚ ላይ የሚኖረውን ተጽዕኖ የሚወሰን ይሆናል ብለዋል። ምናልባት ድርድርና ውይይት ማድረግንም ሀገራቱ ሊመርጡ ይችላሉ የጣሊያኗን ጠቅላይ ሚኒስትር ጆርጂዮ ሜሎኒን የመሳሰሉ የሀገራት መሪዎች ይህ የወዳጅ ተግባር አይደለም በሚል የዶናልድ ትራምፕ ውሳኔ ተብጠልጥሏል። የጣሊያኗ ጠቅላይ ሚኒስትር ውሳኔው የተሳሳተ፣ ወደ ንግድ ጦርነትም የሚመራ ነው ብለውታል። 31 በመቶ ታክስ የሚጣልባት ስዊዘርላንድን ብትሆን በፕሬዚዳንቷ በኩል ቀጣይ እርምጃን በፍጥነት ወስናለሁ ብላለች። የአሜሪካ የግምጃ ቤት ኃላፊ የሆኑት ስኮት ቤሰንት ለንግድ አጋሮች ማስጠንቀቂያ ሰጥተዋል። እሳቸው የአሜሪካ የንግድ ሸሪኮች ለሚጣልባቸው ታሪፍ አጸፋ የሚመልሱ ከሆነ መካረር ውስጥ እንደሚገባ ነው ያሳሰቡት። ኦሎሶኖ ላይ የተባሉ የኢኮኖሚ ምሁር እንዳሉት በአሜሪካው ፕሬዚደንት የተጣለው ታሪፍ ለአሜሪካ ብቻ ሳይሆን ዓለም አቀፉ ኢኮኖሚ ጭምር ታሪክ ቀያሪ ነው። እሳቸው እንደሚሉት ምናልባትም ብዙ ሀገራት በዚህ ምክንያት የኢኮኖሚ ድቀት ሊገጥማቸው ይችላል። ፋይናንሻል ታይምስ ላይ ሀሳባቸውን ያሰፈሩት ኤድዋርድ ሉስ እንደሚሉት ደግሞ ይህ ቀን ለአሜሪካ አጋሮች ዓለም አቀፉ የንግድ ዘመን ያበቃበት ነው። በአሜሪካ ለሚገኙ ሸማቾች ደግሞ የነጻነት ቀን የሚለው ከፍ ከፍተኛ ዋጋ ተብሎ ይተረጉማል። የዘ ኢኮኖሚስት አተታ እንደሚያመላክተው ለዶናልድ ትራምፕ ደግሞ እርምጃው ለረጅም ዓመታት የዘለቀውና እያደገ የመጣው ነፃ ዓለም አቀፍ ንግድ እንዲያበቃ የሚያደርግ ነው። ይህ የንግዱ ዓለም በዚህ ደረጃ ክፍት መሆን በትራምፕ እምነት አሜሪካን ሌሎች ሀገራት እንዲበዘብዟት አድርጓል። የአሜሪካው ፕሬዝደንትም ታሪፉን ያስተዋወቁበትን የፈረንጆቹ ሚያዝያ ሁለትን የነፃነት ብሎም ለዘላለም ሲታወስ የሚኖር ነው ብለውታል።